አሰላሙ አሌይኩም ወረሕመቱላሂ ወበረካቱ እንዴ ናችሁ? አልሐምዱሊላ እኔ በጣም ዳነኝ። ዛሬ አንዲት አጠር ያለች በጣም ቆንጆ መልእክት ይዤላችሁ መጥቻለሁ። ተስፋ አደርጋለሁ በጣም ትወዱታላችሁ ብዬ ተስፋ አደርጋለሁ። የሁላችንንም ህይወት የሚመለከት ነው። መንፈሳዊ ህይወታቸውንና እና ከአላህ ሱብሃነሁ ወተዓላ ዘንድ ደግሞ መቅረብ ከሱ ጋር የቀረበ ግንኙነት ማድረግ ለሚፈልጉ ሰዎች መለኛ የሆነች ቪዲዮ ነች። እስኪ ተመልከቱትና ምን እንድትሰማችሁ ኮሜንት ላይ አስቀምጡልኝ። አላህ ሱብሃነሁ ወተዓላ በአንድ በታችሁና ባንደ በታችሁና በቋንቋችሁ ተመሰግኑታላችሁ። ይህ መልካም ነው፣ ግን ሞላ ህይወታችሁ ከህይወት የራቅና የሞተ ነው። ዋናው የሚፈለገው ጉዳይ በአንድ በታችን ሳይሆን ወደ ተገለጠ ህይወት የወረደ ተግባሮቻችንና ስራዎቻችን ናቸው። በግልጽ ቋንቋ ለመናገር ያክል በቋንቋ የምትሰጡትን ምስጋና ወደ ህይወታችን መውረድ ይገባዋል ነው የምላችሁ። ያልበለዚያ ምስጋናችሁ እንደሚጮው ቆርቆሮ ነው የሚሆነው፣ ከሞተ ሬሳ የሚወጣ ጩኸት ብቻ ነው። እውነተኛ ምስጋና ሶላትን መስገድ ብቻ አይደለም፣ በሶላት ውስጥ የምታወሱትን አላህ ሱብሃነሁ ወተዓላን መታዘዝ ነው። በዕለት ዕለት ህይወታችሁ መልካም ባህሪን መተግበርና መግለጥ ነው። ሶላት እየሰገዱ በምግባሮቻቸው ግን የሸይጣንን ተግባር የሚተገብሩ ሰዎች አሉ። እነዚህ ሰዎች አላህ ሱብሃነሁ ወተዓላን አልታዘዙትም፣ አላመሰግኑትም። ምስጋና ከቃላት ያለፈና በተግባር የተገለጠ የሚጨበጥ ነው። ምስጋና ማለት አላህ ሱብሃነሁ ወተዓላን ባሸበረቁ ቃላት መሸንገል ሳይሆን እርሱ በእናንተ ህይወት ውስጥ እንዲታይና እንዲኖሩት የፈለገውን ህይወት መኖር ነው። ያኔ ከቃላት ያለፈውን አክብሮትና ምስጋና አምልኮም ለአላህ እያደረጋችሁ ነው ማለት ነው። እውነተኛው ምስጋና ከቃላት በላይ ነው። ያበራል፣ ከፍ ብሎ ይታያል፣ በዓይኖቻችሁም ላይ ያንጸባርቃል፣ በሰብናችሁ ውስጥ እንደ መልካም ማዕዛ ይፈነጥቃል። በአፋችሁ እያመሰገናችሁ ህይወታችሁ ግን ምስጋና ቢስና የማይታዘዝ ከሆነ ግን ምስጋናችሁ ሞት ነው። ቃላት ብቻቸውን ሬሳ ናቸው። የህይወት ልምድን ስታክሉባቸው ግን ሕያው ይሆናሉ። በአንደበታቸውም በህይወታቸውም ምስጋናን የሚያቀርቡ ሙሚኖች ናቸው። የአላህ ፍቅርና ርኅራይም ሁል ጊዜም ከእነርሱ ጋር ነው። ሱብሓንላህ አላህ ልዚህ ያብቃን፣ ሙሚኖች ያድርገን። አንደበታችንም ህይወታችንም የሚሰብክ ህይወታችን ላይ እውነተኛ የህይወት የሰውነት ባህሪ የሚታይበት እውነተኛ የሆነን የአንድ ሙሚንን ህይወት መኖር የምንችልበትን አቅም